በዚህ ጉዳይ ላይ ሊንቆይነው ውድ ተመልካቻችን የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል አጀንዳ የማሰባሰብ ስራውን በትላንትናው ዕለት በይፋ መጀመሩ ይታወሳል። በዛሬው ዕለትም ውይይቱ ተጀምሮ እየተካሄደ ነው የሚገኘው። ዘጋቢያችን ጌታቸው ገደፋው ደግሞ ቦታ ላይ ተገኝቶ የዛሬው የምክክር ሂደት በተመለከተ መረጃ ያደርሰናል። ጌታቸው እንደምንልሃል። እስኪ የምክክር ሂደቱ ምን ይመስላል? የተነሱ አጀንዳዎችስ ምንድን ናቸው? አመሰግናለሁ ቤተልሔም፣ ተመልካቾቻችን እንደምንላችኋል። እንግዲህ አንቺም ቀደም ብለሽ እንዳነሳሽው የኢትዮጵያ ሀገራዊ የምክክር ኮሚሽን ባለፉት ቀናት በአማራ ክልል አጀንዳ የማሰባሰብ ስራውን ለማስጀመር የተለያዩ ቅድመ ዝግጅቶችን ሲሰራ ቆይቷል። በትናንትናው ዕለትም እንግዲህ በይፋ አጀንዳ የማሰባሰብ ስራውን መክፈቻ መርሃ ግብር አካሂዷል። በዛሬው ዕለትም እንግዲህ በዚህ በባህር ዳር አጀንዳ የማሰባሰብ ተግባሩ እየተካሄደ ነው የሚገኘው ተጀምሮ ማለት ነው። ከተለያዩ ማህበረሰብ ክፍሎች የተወከሉ ተወካዮች ውይይት እያደረጉ ነው የሚገኙት። እኛም በቦታው ተገኝተን ተንቀሳቅሰን ለመታዘብ ሞክረናል። በቡድን በቡድን ሆነው ተወያዮቹ ሀሳባቸውን በግልጽነት በነጻነት እና አሳታፊ በሆነ መንገድ ውይይታቸውን እያደረጉ ነው የሚገኙት። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮችም በቦታው ተገኝተው እየተንቀሳቀሱ ምክክሩን እየታዘቡ ነው የሚገኙት። እዚህ አጠገቤ አንድ እንግዳ ይዤ ተገኝቻለሁ። እንግዳዬ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ናቸው። ስለ ሂደቱ አጭር ቆይታ የምናደርግ ይሆናል። ዶክተር ለጊዜዎት እጅግ በጣም አመሰግናለሁ። እስኪ እንግዲህ ቀደም ሲል እንዳነሳለው የኢትዮጵያ ሀገራዊ ምክክር ኮሚሽን ትናንትና በይፋ አጀንዳ የማሰባሰብ ተግባሩን በዚህ በባህር ዳር ጀምሯል። የነበረው ሂደት ምን ይመስላል? እስካሁን ያለው ሂደት ምንድን ነው የሚመስለው የሚለውን አጠራርገው ይንገሩ ጌታቸው። አመሰግናለሁ ቅድማንት እንዳልከው በአሁኑ ሰዓት ይህ አስራ ሶስተኛው ክልላችን ነው፣ ሁለት ከተማ አስተዳደሮችን ጨምሮ በአሁኑ ሰዓት የተነጋገሩ የሚገኙት የማህበረሰብ ክፍሎች ናቸው። እነዚህ የማህበረሰብ ክፍሎች ሶስት ስራዎችን ይሰራሉ። አንደኛው አጀንዳ ልየታ ነው። ሁለተኛው በሀገር አቀፍ ደረጃ የአማራን ክልል ወክሎ የሚሳተፉ አባላት ምርጫ ነው። ሶስተኛው ደግሞ በዋናነት በ ግራስሩት ስለብል ወይም ደግሞ መሰረታዊ መዋቅር ደረጃ ዲሞክራሲውን ይለማመዳሉ። ትልቁ ዓላማችን እሱ ስለሆነ መደማመጥን ከታች ወደ ላይ አካሄድ ምን እንደሚመስል የተለያዩ ሀሳቦችን በመከባበር መደማመጥን በጣም ይለማመዳሉ። ምክንያቱም ጌታቸው በጣም እንደምታስታውሰው የኢትዮጵያ ሀገራዊ ምክክር ትልቁ ዓላማው ሀገራዊ አንድነትንና ዘላቂ ሰላምን በኢትዮጵያ ማምጣት ነው። ስለዚህ ለዚህ ሲካሄድ መጀመሪያ ዲሞክራሲውን ከስር ጀምረን ስንለማመድ ነው። ባኮረፍም የተቆጣን ቁጥር ጫካ መግባት ሳይሆን መነጋገር፣ ዲሞክራሲን መለማመድ ስለሆነ አነጋገር፣ አካሄዱ እንዴት ነው? በአምስት እንዳየኸው ቦታዎች ተካፍለ በአሁኑ ሰዓት ወደ ስድስት ሺህ የሆኑ ሰው አሉ። በአሁኑ ሰዓት እነዚህ ምክክራቸውን ደግሞ የሚጨርሱት ወይም የሚያጠናቅቁት የዚህን ዙር ዛሬ ጀምረዋል። ነገ ይካሄዳል። ማክሰኞ ዕለት ሲያጠናቅቃሉ እነዚህ ማህበረሰቦች ሲያጠናቀቁ ስነት የሚያጠናቅቁት አጀንዳዎቻቸውን ካስረከቡ በኋላ እንደገና ተወካዮቻቸውን፣ በተለይ መሰረታዊ የሆኑ ችግሮቻችንን በአማራ ክልል የተከሰቱትን ነገሮች እንዴት መቅረፍ እንደሚቻል ምን ምን እንደሆኑ እነዚህ ደግሞ በሀገር አቀፍ ደረጃ በሚካሄደው ሀገራዊ ምክክር ጉባኤ ላይ የሚያቀርቡት ሰዎችን በመምረጥ ስለዚህ ባጠቃላይ ይህ ሂደት የሚጠናቀቀው ማክሰኞ ከሰዓት በኋላ እንደ አምላክ ፈቃድ ይሆናል ከዛ ደግሞ ከ30 ጀምሮ እሮብ ማለት ነው እና ስቴክሆልደርስ ወይም ደግሞ ባለድርሻ አካላት ይገባሉ ከነዚህ የተመረጡትና አዲስ ደግሞ የሚመጡ የማህበረሰብ አካላት የፖለቲካ ፓርቲዎች የዩኒቨርሲቲ መምህራን ሃይማኖት ተቋማት ተጽዕኖ ፈጣሪዎች እነዚህ ደግሞ አንድ ላይ ይመጣሉ አንድ ከዚህ የሚመረጡትና ከዛ የሚመጡት አንድ ላይ ተሰባስቦ ደግሞ በመጨረሻ ቅድም ያልነውን አጠቃላይ ስራ ያከናውናሉ እስካሁን ድረስ ፈጣሪ ይመስገን እጅግ ስራ እየተሰራ ነበረ። ወደ የህዝባችን ወደ የክላስተሮች ማለትም ወደ ማህበረሰብ ክፍል፣ ወደ ሴቶቹ፣ ወደ ወጣቶች፣ ወደ ገበሬዎች እያንዳንዳቸው ጓዘው ገብተን በእውነት ስናዳምጥ ነበር። የሀገር ውስጥ ተፈናቃዮች እንደዚሁ ስናነጋግራቸው ነበረ እና በውስጣቸው ያለው ኮሚትመንት ለጦርነት ያላቸው ጥላቻ ጦርነት በቃን ግጭት በቃን ከእንግዲህ ተመካክረን ለሀገራችን መብቴ እናብጅ መብቴ ቁልፉ እኛ እጅ ነው ያለው አንዲት እናት በተለይ የተናገሩትን እዚህ ማንሳቱ አስፈላጊ ይመስለኛል ሁለት ልጆች ናቸው ያሉኝ አንዱ አማራ ፋኖ ጋር ነው ያለው ሁለት ደግሞ መከላከያ ነው ያለው ሁለት ቤተሰቤ እየተጣላ ነው ያለው ነው የምትለው ይህ ደግሞ ኢትዮጵያን የሚቀርስ የሚገልጽ ምሳሌ ነው በእውነት እርስ በርስ የቤተሰብ ጸብ ነው ብለን የምንለው እንደዚህ ነው እና መድኃኒቱ ደግሞ ሁሉም እንደምንለው እንደዚሁ ተቀራርበን መመካከር መመካከር እና መመካከር ነው ጌታቸው የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ለነበረን ቆይታ እጅግ ከልባ አመሰግናለሁ። እንግዲህ የውይይት አጀንዳ የማሰባሰብ የውይይት ሂደቱ አሁንም እንደቀጠለ ነው የሚገኘው። በቀጣይም እንግዲህ የአማራ ሚዲያ ኮርፖሬሽን የውይይት እና የምክክር ሂደቱን ከቦታው እየተከታተለ ለአድማጭ ተመልካች የሚያደርስ ነው የሚሆነው። ለጊዜው ያለኝ መረጃ ቤቲ ይህንን ነው የሚመስለው። ዘጋቢያችን ጌታቸው ገደፋው ከቦታው ላደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ።